ሳይንስ አላማውን መሳት የሚጀምረው ልክ ከነዚህ ከሃይማኖታዊ አስተምሮቶች መቃረን ወይም ደግሞ ከነሱ በተቃራኒ በኩል መሄድ ሲጀምር ነው። ልክ እናየነው አሁን መንፈሳዊ ባህሪያቶችን በደንብ ማሳደግ የቻለ በግለሰብ ደረጃ ስለ መንፈሳዊ ባህሪያቶችን በደንብ ማሳደግ የቻለ ሰው በአምላክ ሕግ ለመሄድ ሁሉ የጥረት የሚያደርግ አንድ ሳይንቲስት የሰው ልጅ የሚጠፋፋበትን ነገር ለመስራት ምንም አይነት ተነሳሽነት ወይም ደግሞ ሞቲቭ አይኖረው። ነገር ግን ሁለቱን ነጣጥለን ማየታችን ከሚያመጡብን ጦሶች አንዱ መሀል ይመስለኛል። ልክ አይ እዚህ ጋር ብር ነው መስራት ያለብኝ፣ የራሴን ብቻ ነው ማሳደግ ያለብኝ፣ ሌላው ችግር የለውም ቢጠፋም የሚለውን አስተሳሰብ ላይ ልክስን ደርስ የራሴን ማደግ ብቻ እንትን ለማለት እንዴት ነው ለማስለጥ ስል ሌሎችን ሰዎች ማጥፋት ይችላለሁ ማለት ነው ሰው ቦምቦች መሰራታቸው ወይም ደግሞ የሰው ልጅን በተለያየ መንገድ ማጥፋ የሚያጠፉ ነገሮች የሚፈጠሩት ልክ ራሱ ሳይንስ እራሱ ከመንፈሳዊ ትምህርቶች ሲያገላየ ነው።